ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ፣ ይህን ቪዲዮ ስጀምር እንደተለመደው ላይክና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ፣ የተሰማችሁን ሐሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ሩታን ማታ በነገራችን ላይ መሽቶ የሆነ የተለቀቀው አላቅም ዛሬ ጠዋት ነው ያየሁት ማለት ነው። ቪዲዮን ስክሮል ስክሮል እያደረኩኝ ሲሄድ እነሱ ለቀው ነበር ለካ ማለት ነው። እናም ውድ ቤተሰቦቼ ሩታን እንግዲህ ውሻ በቀደደው ጅብ ይገባላል እና ያገሬ ሰው አብርሽ ባመጣው እንትን መንገድ እንግዲህ እናቷና አክስቷ ፕራንክ አድርገዋታል ማለት ነው። የሚገርም ነው፣ የሚገርም ማለት ነው። ማለት አንዳንድ ጊዜ የእናትነት ስሜት የምታውቁት እናት ስትሆኑ ነው። የምር አሁን በእሷ ቦታ ማለት ያንሰፈስፋል። ግን እኔ አሁን በዛ ቦታ ላይ እስካልሆንኩ ድረስ የእሷን ያክል ይሰማኛል ብዬ አላስብም። እና በጣም የሚገርም ማለት፣ እንባው ራሱ ወዲያው ነው የመጣው የቀደማት ማለት ነው። እና በቃ ፍራንኩ ያስደነግጣል። ግን በልጅና በእናት እንደዚህ የሚያስጨንቅ ነገር ባታረጉ ጥሩ ነው። ምክንያቱም ያለችው አራስ ቤት ስለሆነ እና ደግሞ እንዴት ልበል ማለት አንዳንድ ጊዜ ጭንቀትም እራሱ የሚያመሶ ምናምን ካለ በጣም ከባድ ነው የሚሆነው። እና እንደዚህ አይነት ነገር ባትጠቀሙ ጥሩ ነው ማለት ነው። እስኪ አንዳንድ ኮሜንቶች አሉ፣ ኮሜንቶችን ለማየት ትሞክራለሁኝ እንዲሁም ደግሞ ሀሳብ ሴቶችን አብረን እያካሄድን ጎን ለጎን እንሰጣለን ማለት ነው። እሩታ፣ የእኔ ማር በፈጣሪ እጃችሁን ከአብርሽ ጋር ልጃችሁን ከአብርሽ ጋር አብራችሁ አሳድጉ። ለምን መሰለሽ ልጅ ማደግ ያለበት ከእናቱ ጋር ነው። እንኳን ሰውና ሰው ጉልቻ የሚጋጨል ሁሉም ሰው ሁሉም ሰው ሳይጣላ ቀርቶ አይደለም። ልጆች ከተወለዱ በኋላ መረጋጋት ያስፈልጋል፣ የልጆች አእምሮ እንዳይጎዳ። ላደለው ልጅ መውለድ ያለበት አንድ አባት እና እናት ነው። የእናት አባት ልጅ ሲባል ደስ እንደሚል። ሩታ አንቺም ያለፈውን እርሺው። ፈጣሪ እንኳን ፍቅር ይላል እንኳን ሰው። አብርሽ ደግሞ ክፉ አይደለም፣ ደግነቱ ስለሚበዛ ነው። እናም ልጃችሁን አስታርቂና ጋሽዬ እንዳለው ሽኒማር። አዎ የምር ልጃችሁን አብራችሁን አሳድጉ። ልጃችሁን አብራችሁ አሳድጉ። ይሄ ትክክለኛ ነገር ነው። እና አንዳንድ ጊዜ የራሳችንን እንትን መጠቀም አለብን ብዬ አስባለሁ። ሴት ልጅ በተለይ ብልናት ብልጥናትና ብልጥ መሆን አለብሽ። እንግዲህ ሄርሜላ መርግጥ እሷ ብዙ ነገሮችን ታግሳለች። በነገራችን ላይ ሩታ ብዙ ነገሮችን እያደረገችም ትገኛለች። ግን በመሀል እየበጠበጠች ያለችው ሄርሜላ ናት። አንዳንድ ህይወት ላይ እየመጣች ትበጠብጣለችና እንግዲህ ደግሞ ይሄንን ምን ልታደረግ አትችልም፣ ምክንያቱም እሱ ሁለት ልብ ሆኖ ነው አብርሽ፣ አንዴ ወደዛ አንዴ ወደዚህ ህይወቱ ምናምን በቃ መወሰን አልቻለም። ስለዚህ እሷ ብቻዋ ልታደረግ የምችለው ነገር የለም። ቤተሰብ አንዳንዴ በእሷም አትፍረዱ ማለት ነው። መቼስ በግድ ጎትታ ወንድ ልጅ ነው እንደዚህ ያርግ እንደዚህ ያርግ ልትለው አትችልም። ስለዚህ በተቻለ መጠን እራሳችንን እንትን የምንልበት መንገድ ቢኖር ማለት ነው። የሩታና ትንጌ እባካቸው አስታርቁልን ከአብርሽ ጋራ፣ እና አብርሽ አብሮ ያግዛት የአባትነት ፍቅር እንዲያድርበት። እሺ አደራ አስታርቋቸው። አዎ በግድ ነው በግድ ያስታርቋቸዋል። በግድ ያስታርቋቸዋል። ግድ ነው ግድ ነው። ኧረ ቤተሰቦች ሩታዬ ሶስት መቶ ኬ እናስገባት። እንዲህ በነገራችን ላይ በጣም እየሄደ ነው ሰብስክራይቡ አሪፍ ነው እየሄደ ነው በጣም ለውጥ አለው። እንደዚህ ቶሎቶሎ ቶሎቶሎ ብትሰራበት በጣም ነው የሚያምረው፣ ነበረ ሩታ ሀበርቺ ቶሮ ቶሮ በቻናልሽ ስሪ። ማንንም አትለመኝ፣ በራስሽ ተማመኝ። እናትሽና እህትሽ ሰርፕራይዝ አድርጊያቸው። አዎ የዩቱብ ብር እንዳይቋረጥ ልጅቷ ተሰቃየች እኮ መታረስ አልቻለችም። ልጁ ራሱ አፍ ሲፈታ ፕራንክ የሚል ፕራንክ የሚል ላይ መስለኝ። አዎ ስሙ ፕራንክ ነው፣ እንደውም አዎ ራሱ ያለ አሸብር ሁለተኛ አሸብሮታል እና ሩታ ጀግና ሴት ካብ ኤርትራ ኤርትራውያ ነች። ግን ዛሬ እኔ ድብ በደንብ ሰላም ብያቸው እን በነገራችሁ ነው ሌላ ጋር ላይቭ ነኝ እና እዛ እያዩኝ ስለሆነ በሚውት ማለት ነው። እና ሩታ አንቺ በተራሽ አብርሽ ፈራንከ አድርጊው፣ አንቺ አስጨንቂው። አዎ የምር የምር አስጨንቂው። የሆነ ፕራንክማ እስቲ ሙድ የሆነ አይዲያ እንስጣት። እንደዚህ መወጣት አለባት ልሁን እናንተ

በህፃን ልጅ ምን ነው ቢቀርባቸው? አራስ ነች፣ ምን አታስለቅሷት እንዴ? ታዲያ አራስ ምትሆን በሷ ቻናል ነው የተለቀቀው። አሁን በሌላ ሰው ቻናል ቢሆን ደግሞ ከዚህ ብሳል የምትጮሁት። እና በራሱ አካውንት እስከሆነ ድረስ አትጥፊ ስለምትሏት በቃ ቤተሰቦቹ አሰቡበት ለቀቁላት፣ ለሷ ነው ጥቅሙ ምናምን። እንደዚህ አንዳንድም ያው ፈታ ዘና ማድረግ ነው፣ ጭንቅም ቢኖረው ማለት ነው። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ብታዩ ደግሞ ደስ ይለኛል። እንዴ ተንቀሳቀሱ እንጂ ምንድን ነው ምንድን ነው ተንቀሳቀሱ፣ ሰብስክራይብ እያረጋችሁ እንጂ ውዶቼ፣ ማሪዎቼ፣ ፍቅሮቼ ትላለች አቢባ ትላለች ነጫ አርጉ፣ ማለት ባላችሁበት ተቀምጣችኋል ማለት ነው። በነገራችን ላይ ዛኛው ጋር እያዩ ማለት ታብታብ አድርጉ ልል ነበረ ልል ነበር ታብታብ አድርጉ ልል ነበረ ማለት ነው። እና ውዶች፣ እዬ ላይክ፣ ሼር፣ ሰብስክራይብ አርጉ ማለት እናት አለም ለዘላለም ትኑር። እማ አይ፣ እናት እኮ እንዴ እናት እናት እኮ ምዬ፣ ምንም የማይተካት የምር ማንም የማይተካት እናት፣ እውነት ነው። ለዘላለም ትኑር። አሜን፣ አሜን አሜን እንደዚህ እያላችሁ እናት ለዘላለም ትኖሩ እያላችሁ ጻፍ፣ ሁሉም ቦታ ማለት ነው። የእኔ ውድ ቤተሰቦች ግን ማለት ነው እኔ የደነቀኝ አይዲያቸው፣ የሚያመጡት አይዲያ እና እንትን የሚሉት ነገር በጣም ተመችቶኛል። ትረፍበት የምትሉ ሰዎች ደግሞ የተለቀቀው በእሷ በራሱ አካውንት ስለሆነ ምንም የምታርፈው ነገር የለም ማለት የሆነ ጭንቀቱ ምናምን ያስጨንቃል፣ አምናለው። ግን ደግሞ በቃ መስራት ነው። የኔ ስራ ነው እንዴ? ማንም እየሄደ ወንዶቹ፣ እነዛ እና ቤል ምናምን የሚባሉ ክስክሶች እንትን እያሏት አለ እንዴ። ለምንድን ነው እሷ በራሷ ቻናል ስትመጣ እንደዚህ አይነት ነገር እንትን የምትሉ? ስለዚህ በቃ ተስራ በዛም ተብሎ በዚህ እናንተ የምትፈልጉት እንዳጠፋባችሁ እስከሆነ ድረስ መጥፋት የለባትም። ስለዚህ ተስራ ስሪ እያላችሁ ነው እንትን ማለት ያለባችሁ ማለት ነው። ያስጨንቃል፣ አውቃለሁ፣ እረዳለሁ። ግን ደግሞ ቢያስጨንቅም ያረጓት ቤተሰቦቿ ናቸው። እዛው በዛው እንደዚህ ሀሳቡን እና ደግሞ እሷም ታውቃላችሁ፣ ከዚህ በፊት እንዴት እንዳሰቃየቻቸው ምጤ መጣ ምናምን እያለች ማለት ነው። ያን የመለሱት ብድሩን የማይመልሱ ይወለድ ይባላል። ስለዚህ ብድሯ እንድትመልስ የሆነ አይዲያ ስጧት እንጂ እንደዚህ አታድርጓት ማለት ነው። ቤተሰቦች እኔ የሆነ አይዲያ ስጡ፣ ጻፉላት። ለማንኛውም ወዳቸዋለሁ። ቤተሰቦች የላይክ ሽር፣ ሰብስክራይብ እያረጋችሁ በድጋሚ